አይነ ጥላ የሰው አይን ወይ ደግሞ ምቀኝነት እንደ ተወረወረ ቀስት ነው። ያ ቀስት የተወረወረበትን ሰው ደርሶ ሊወጋው ይችላል፣ ወይ ደግሞ ወደ ወርዋሪው ሊመለስ ይችላል። ዛሬ በአላህ ፍቃድ የምንመለከተው እንዴት አድርገን ራሳችን ከምቀኞችና ከአይነ ጥላ ከአይነ ናስ እንዴት እንጠብቃለን ነው። ተከታተል። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዓላ ረሱልላህ ወባዕዱ። አሰላሙ ዓለይኩም ወራሕመት ላሂ ወበረካቱ። ምቀኝነት፣ ዓይነ ናስ ልክ እንደ ተወረወረ ቀስቲ ነው። ታዲያ ቀስቲ ይወረወር ፅዮ ባዶ ሆኖ ካገኘው ምን መከላከያ ከሌለው ይወጎዋል። ነገር ግን መከላከያ ጋሻ፣ ምናምን ካለውስ ወደ ወርዋሪ ሊመለስ ይችላል ይላሉ። እብን ቀይም ረመት ላ ለ ኪታብ አብ ጢበ ነበቢ በሚባል ኪታብ ላይ ማለት ነው እና

ላ ሸሪከ ለሁ ለሁል ሙልኩ ወለሁል ሐምዱ ወሁወ አላ ኩሊ ሸይ እቀዲር የሚለው ዚክር መቶ ጊዜ ጠዋት ያደረገ ከሆነ ማታ መቶ ጊዜ ያደረገ ከሆነ ቀኑ ሙሉ፣ ሌሊቱ በሙሉ ከሰይጣን ተንኮል ትጠበቃለህ ማለት ነው። ለዛ ሰውዬ ራሱን በዚክር መጠበቅ አለበት ማለት ነው። ሶስተኛው ራስን ለየታ ለማድረግ በሆነ ነገር ራስን ለየታ ታደርግ እስከነራሽ ምክንያቱም የሰው አይኑ ውስጥ ትገባለህ፣ የሰው እይታ ውስጥ ትገባለህ፣ ትኩረት ውስጥ ትገባለህ። በዛን ሰዓት ስንት አይነት ምቀኝ አለ? በእነሱ ምቀኝነት አይኑ ውስጥ ልትገባ ትችላለህ ማለት ነው። አላህ ይጠብቀ። ይህን ማስረጃ ሲባል ቁርአን ላይ ነቢይላህ ያዕቁብ አለይሂ ሰላም ልጆቻቸውን ወደ ከተማ በላኩ ሰዓት፣ ወደ ግብፅ በላኩበት ሰዓት ላይ ምን አሉ? ላተድኮሉ ሚን ባቢም ዋሂድ በአንድ በር አትግቡ፣ አላቸው። ለምንድን ነው አሉ። ልጆቻቸው አስራ ምናምን ናቸው። የአንድ አባት ልጆች ናቸው። ብዙ ናቸው። አስራ ምናምን ወንዶች ናቸው። በጣም ያምራሉ። ሀይባ፣ ግርማ ሞገስ አላቸው። እና በአንድ በር ያሁሉ አስራ ምናምን ሰው አንድ ላይ ሲገባ ቆንጆ ናቸው። ጉበት አላቸው። ገና በእዛ ላይ ደግሞ ሀይባ አላቸው። ግርማ ሞገስ አላቸው። የሰው ትኩረት ውስጥ ይገባሉ። ለእዛ ምን አለ? ወድኮሉ ሚን አብዋቢ ሙተፈሪቃ ብዙ በሮች አላት፣ በሮች አሉት ግብጽ የግብፅ ከተማ መግቢያ ማለት ነው። በነዛ በሮች ተለያይታችሁ ግቡ ብሎ ነቢላሂ ያዕቁብ ዓለይሂ ሰላም አዝዟቸው ምንድን ነው አሉ? ከአይንና ስፈርቶላቸው ነው አሉ ሙፈሲሮቹ ሲናገሩ። ለዛ ለየት ታች በል ማለት ነው፣ ማህበረሰቡ ከሱ ተመሳስለ መኖር አለብህ ይላሉ። ሌላ አራተኛው ነጥብ አላሁመ ባሪክ ለሁ ወይ ደግሞ አላሁመ ባሪክ ዓለይህ የሚለውን ዚክር ማለት አላህ ባርክለት ለሱ ወይ ደግሞ ለሱ ላይ በሱ ላይ ባርክለት ይሁን ከሰው ጸጋ ስትመለከት ማለት ነው። ሰው ላይ ጥሩ ጸጋዎችን ስትመለከት ምንትላለ አላሁ ባሪክ ለሁ በል፣ አላህ ይባርክለት፣ በረካ አድርግለት። አላሁ ባሪክ አለይህ ብለህ ዱዓእ አድርግለት። በዚህ መልኩ ማለት ነው ሰዎችን እንዳትጎዳ ይሆናል ማለት ነው ላ ማሻ አላሁ ላ ቁወተ ኢላህ ቢላ የሚለው ዚክር ይሄም ከአይንናስ ማለት ነው። ራስህን ቤተሰቦችህን እንድጠብቅ ያደርግሃል ማለት ነው። ሌላው ስድስተኛ ነጥብ አንዳንድ ሰዎች በተፈጥሮ ይታወቃሉ። በቃ አይን ናስ ቡዳ የሆኑ ሰዎች እኛ ቡዳ እንላቸዋለን ሀገራችን ላይ ማለት ነው። በቃ የሆን ነገር ሲመለከት የአይታ ሰው ይጎዳል። በቃ ውስጡ ላይ ሸሪር ነው፣ መጥፎ ነው፣ የሚቀኝነት አለበት በቃ አንዳንዱ ኃይለኛ ነው። በቃ አይን አይኑ ኃይለኛ ነው በተፈጥሮ ማለት ነው። እንደዚህ አይነት ሰው በእርግጠኝነት የታወቀ እንደሆነ ከሱ መጠንቀቅ፣ ከሱ እይታ አንተ መራቅ፣ በዚህ ደረጃ ራስህን መጠበቅ ትችላለህ ማለት ነው። ወከዛልክ እንደዛው ሰባተኛው ወሳኙነቱ በአላህ ላይ መመካት

ወኢን ተስቢሩ ወተተቁ ላ የዱሩኩም ከይድሁም ሸይአ አላህ ብትታገሱ ብትታገዙና አላህ ብትፈሩ የነሱ ቶንኮል ምንም አይጎዳችሁም ይላል። ጠይብ እና አንተ አላህን የፈራህ እንደሆነ የማንም ቶንኮል አንተን አይጎዳህም። አላህን መፍራት ትልቁ ነጥብ ነው። የዘጠነኛው ነው፣ ማነው ስምንተኛው ነው። የዘጠነኛው ምንድን ነው? ልጆች፣ ልጆቻችን መግሪብ ሰዓት ላይ መያዝ እንዳይወጡ ማለት ምክንያቱም በዛን ሰዓት ሴጣኖች የሚበተኑበት ሰዓት ነው። በቃ ተንኮላቸው ይበትናሉ። ጨለማ ነው የሚወዱት፣ ባይዘው መጥፎ መጥፎ ነገር ነው የሚወዱት፣ መደበቅን ነው የሚወዱት። ጦንቃይም፣ ጅንም ሽጣንም እንደዛ ነው የሰራቸው። ለዛ አንተ በዛን ሰዓት ልጆችን መያዝ አለብህ፣ ከቤት እንዲወጡ መልቀቅ የለብህም። ብዙ ሀዲስ መጥተዋል፣ እንዳልኳችሁ ማሳጠር ነው ያው፣ ሰዓቱ አይበቃም። አስረኛው ምንድን ነው? ቤትን ከተለያዩ ነገሮች እንትን ማድረግ ማጽዳት። ለምሳሌ መስቀል ካለ ሙስሊም ቤት ላይ ይሄ ማጽዳት፣ ወከዛልክ እንደዛው ደግሞ ተማፊል የተለያዩ አይነት ተማቴሎች ካሉ ለምሳሌ የተቀረጹ የተሳሉ ስዕሎች ካሉ ውሻ ካለ መሰል መሰል ነገሮች ነጃሳ ምናምን ነገር ከዚህ ከቤት ላይ ማስወገድ አለብህ። ይም ማስወገድ አለ መቀመጥ የለበትም እነዚህ ሁሉ ማለት ነው። ራስህን እንድጠብቅ ያደርጋል፣ እነዚህን በማራቅህ ማለት ነው በራሱ ምክንያቱም ጅኖችና ሼጣኖች እንዳይሰፍሩ እንዳይመጡ ያደርጋልና ማለት ነው። ወከዛ ልክ እንደዛው ይሄ ቅድም እንዳልኳችሁ በተፈጥሮ ማለት ነው፣ አይን ያለው ሰውን እንትን የሚያደርግ የሚጎዳ የሆነ ሰው በቃ አይንና ቡዳ የሆነ ሰው ቡዳ ብለን የምንጠራው ማለት ነው። እንደዚህ አይነት ሰው ምና ከሆነ ከሱ መራቅም ምንም ካልቻልም ማለት ነው፣ ለሱ ኢሕሳን በጎ ነገር በመዋል በጎ ነገር በበጎ ነገር እናደርግለታለን። በዛን ሰዓት በቃ ምቀኝነቱ ወደ ወዳጅነት ትቀይረዋለን። መጥፎ የሆነ ሰው ምቀኛ የሆነ ሰው ጥሩ ነገር እየዋልክለት ወደ ራስህ ማቅረብ ትችላለህ፣ በፍቅር ማለት ነው። በዛ መልኩ ማለት ነው ራስህን መጠበቅ ትችላለህ ማለት ነው። የመጨረሻው አንተ ከአንተ ላይ ለየት ያለ ነገር ካለ ለምሳሌ ሰውነትህን አካል ለየት ያደርገህ ሰው የሚስብ ነገር ካለ ያን ነገር መደበቅ ያን ነገር ማጥፋት። ለምሳሌ በዚህ ላይ ብዙ ጊዜ እንትን የሚሉት ሴቶች ናቸው። ስብሀነ አላህ ሴቶች በተፈጥሮ አላህ ጀለጀላልሁ ውብ አድርጎ ፈጥሯቸው ሳለ ድጋሚ ደግሞ እነሱ የሆነ ውበት ካላቸው ያን ማሳየት ይፈልጋሉ፣ መጨመር ይፈልጋሉ። ይሄ አይን ውስጥ እንዲገቡ ነው የሚያደርጋቸው። መዋብ ካለባቸው ቤት ውስጥ ለባሎቻቸው መዋብ ነው ያለባቸው እንጂ ለሁሉም ማለት ነው መዋብ የለባቸው። ያን ውበት ገልጹ ማሳየት የለባቸው። መልእንዶ በተቃራኒ ያን ነገር መደበቅ ነው ያለባቸው ጠይብ ለሆነ የሰው አይን ውስጥ እንዲገቡ የሚያደርግ ነገር ማድረግ የለባቸውም ወንዶችም ከዛልክ እንደዛው ሴቶችም ማለት ነው በዚህ ዙሪያ ሐዲስ አሰር አሰር ዑስማን መጥተዋል ነገር ግን ሰዓትም አይበቃም ደርሰዋል ጊዜ ደቂቃው አለቀ በዚህ ምክንያት ኢንሻአላህ ይህን ያክል ካልን ይበቃል አላህ ጀለ ጀላሉ ወሰማኒ የምንጠቀም ያድርገን ወሰላሙ አለይኩም ወራህመቱላሂ ወበረካቱ